ባብ ከጀርባ እስከ ቂጡ ተጠቅልላ ታጋጥመሻለች። ሄቨን እያወራው ነው። ተይ እንደ ውሻ አልተሳብደኝ ነው። እንዲሁ ላይቱን እየነካካች ይሁ ሄቨን ነው። አንቺን ልምራው ይህን ቲክቶክ ማህበረሰብ። ውሿ ከስር ከስር፣ ውሿ ከስር ከስር፣ ከላይ ከላይ። ይሄ ማህበረሰብ የፋርማሲ ባብ አጋጥማቸው ያውቃል። ልክ ፋርማሲ ስትሄዱ ብርጭቆ ላይ እንዳለው እንደ ባቡ እንደሚጠመጠመው የሰው ባል ከራስ ጭንቅላቱ እስከ እግር ቂጡ ራሱ ተጠምጥሞ ነው የሚውሉት። የሰው ባል የምትቀሙናችሁ፣ በዘሜ የምትቀኑባት የሰው ባል እፍ እፍ እፍ። ለምን ደሞ ውሽሜ ልንገራችሁ። በነገራችን ላይ ስለ ውሽሜ ከዚህ በፊትም ተንትነናል። ውሽማ የሚሆኑ ሰዎች ሚስቶቻቸው ላይ ማረግ የማይፈልጉትን አንቺ ላይ ለመፈጸም ብቻ ለመጠቀም ብለው ነው ውሽማ የሚይዙት። ሌላ ምንም አይደለም ውዴ። ሚስታቸውን ያከብራሉ። እሷን ማድረግ የማይፈልጉትን ነገር አንቺ ላይ ይለማመዱብሻል ውዴ። ሌላ ምን አለ ውሽማ? ሌላ አያገባሽ። ሚስቱ ላይ ለልጁ እናት ያልሆነ ለሚስቱ ያልሆነ ለአንቺ ሊሆን አይችልም፣ ለአንቺ ሊሆን አይችልም ውዴ። ሚስቱን ያከብራታል፣ ይወዳታል፣ ይቆጥባል፣ እቋንቁጥብ ያደርጋል፣ አይጨርሰውም ውዴ። ያጣጥመዋል፣ ያጠቁጭ ያደርገዋል። አንቺን ግን ያለ የሌለውን ወንጭፍ ነሽ፣ አሞራ ነሽ፣ ንፋስ ነሽ፣ ምን ነሽ? በደንብ ባርጎ ያገለግልብሻል። ሌላ ምን አለ ውሽማ መያዙ እንዲያው ምናልባት ትንሽ ሀብታም ውሽማ ላይ ቀጣለች፣ ገንዘቡ ያጽናናሻል ውዴ፣ ገንዘቡ ያጽናናሻል። ሌላ ምን አለ ገንዘቡ የሆነ ጫማም፣ ልብስም፣ ስልክም፣ ቀሚስም፣ ምንም ፓንትም፣ ምናምንም ቂጥ መሸፈኛም ሲገዛልሽ እንዳው እሱ ሆድሽን ያባባዋል። ከዛ በተረፈ ግን ከዛ በተረፈ ግን ውሽማ ምንም አይጠቅምሽም እና በውሽማ ተዳብላችሁ የተቀመጣችሁ ከዘሜ አይን ላይ አይናችሁን አንሱ። አይናችሁ ይጥፋ እንዴ? ወፍ የለ ወፍ ምን ይቀራችኋል ውዴ። ውሽማ እኮ ያያዝሽ እኮ ጆሮሻ አፍንጫሻ አይቀር ቀዳዳ ብቻ ያገኝ። ውሽማ ሚስቱ ላይ አደርግማ፣ የልጁ የልጁ እናት ናት። ያከብራታል፣ ይወዳታል። መቆጠብ ይፈልጋል፣ መሰልቸት አይፈልግም። ቁጥብ ያደርጋል። አንቺ ላይ መጣ ይደልቅሻል። ሚስቱን ውዴ እያለ ግንባር ይስማል፣ አንቺን እየመጣ ከኋላ ይደልቃል። ሚስቱን ግንባር፣ አንቺን እየመጣ ከጆሮ ድቅል አይቀራውም። ወይ መዳኔ፣ ማብራሪያ አይቀረውም ውዴ። እና ተረጋጉ፣ ልጅቱን ተፋቷት። እንኳን እንኳን እንኳን እንኳን ደስ ያለሽ፣ የዘሜ ሚንከባከብሽን፣ ቤተሰብሽ የሚያከብሪውን ምትፈልጊው የሚያከብሪውን ከዛ በተረፈ አጠረ ቀጠነ፣ በዚህ በጠፋ ወንድ በዚህ በጠፋ ወንድ ውሽማ ነበር ውዴ። ውሽማማ ሆኜ አይቼዋለሁ ውዴ። እኔ ግን ስስታም ነኝ። እኔ ስስታም ነኝ ውሽማ ሆኜ ውዴ። እኔ ስስታም ነኝ። እሰስታለሁ እሰስታለሁ ውዴ። ስሰት እንኳን ለባለ ለውሽማ ለባለም እሰስታለሁ። እኔ እሳ አይሆንም፣ ውሽም ባይሆንም ውዴ። ተወሽበሽ አይሆንም፣ አይሆንም ውዴ። አስበሽዋል። እየተሳሳተ ስምሽ ማሬቱ ሊሆን ይችላል። ቅድስት ይልሻል መድሀኒዓለም የሚያሳይሽ ዋናው ስራ ሊሆንሽ፣ ቅድስት ቅድስት እያለ የሞራል የሞራል ክስረት ነው የሚያጋጥምሽ። ሚስቱን ስም ይጠራልሻል። ሚስቱን ስም ቁልጭ አድርጎ ሰላሙ፣ ሰላም፣ ማህደር፣ ማህደር እስከስኪው ይልሻል። አንቺ እዛ ተንጋለሽ ከኔ ውጭ እኔን እኮ ሚስቱን እኮ የተወው እኮ እኔ ስለማስደስተው ነው። አይደለም ውዴ፣ እንደፈለገ ስለሚያረግሽ ነው። እኔ ውሽማን ነገር ስለማቅ ነው ልንገርሽ። ሚስቱን የተው እሷ እኮ በደስ ስለማታ አይደለም፣ ከኋላ ታፈነድድም ውዴ። ክብሯን ትጠብቃለች። ሚስት ትዳር ነው ትዳር ነው፣ በወግ በማረጉ ተድራ ግብተዋለች። አለቀ። አንችን ግን ከኋላ ከፊት ያገላብጣል። ይሄን አስረግጬ ልንገርሽ ማርታ ወንድ ላይ የተለጠፉ ናት። ያው ሊበሏት እኮ ደግሞ የኛዎቹ ናቸው የኛዎቹ። ሰው እንዴት የራሱ ወገን ወገን ለወገን ይጣላል እንዴ? የራሳችሁን ሰው ነው ሌላ አልወጣች። አለቀ። ደስ ይላል። እሷ ጎጃሜ፣ እሱ ጎንደሬ፣ ሁለቱ ነገር አለ ነው።